ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይብዛላችሁ። እንዴት አላችሁ? እኔ በጣም ሰላም። እንግዲህ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በጌታ ፍቅር አሳስባለሁ። በቀጥታ ወደ ዛሬው ምራ ግብር እናልፋለን። ይህንን ዓለም እንዳትመስሉ፣ ዘመናዊነት እንዳይመስላችሁ፣ በቃ ይህንን ዓለም እንዳትመስሉ የተባሉ ምንም ልናሽሞነሙነው አይገባም። ይህንን ዓለም ማሽሞንሞን የዘመድ ስለሆነ ባህላችን ስለሆነ ቋንቋችን ስለሆነ የአገራችን ስለሆነ ክፉ የአገራችንም ቢሆን ክፉ ነው እኛ አገራችን በሰማያዊ ነው። እዚህ ዓለም ጋራ ተመቻምቸው ቢኖሩ ኖሮ አይሰደዱም ነበር፣ በመጋዝ አይሰነጠቁም ነበር። ይሰኖ አገርህን የምትወደው የአገርህን ነገር የምትወደው ከእግዚአብሔር ቃል ጋር እስከ ተስማማ ድረስ፣ ካልተስማማስ በቃ አትምሰለው። ባህልን ዝም ብሎ በድፍኑ ማሽሞንሞን ይሄ በቃ የአካባቢ ነገር ማሽሞኖን አይገባም። ክፉ ከሆነ የእግዚአብሔር ጠላት ከሆነ መለየት ነው፣ መለየት ነው። እኛ በሁለት ዓለም መካከል የምንኖርነን እንጂ የሁለት ዓለም ሰዎች አይደለንም። ሁለት ዓለም እኩል የሚገዛን አይደለንም። እኛ በአክሲዮን የምንተዳደር ፕሮፐርቲ አይደለንም። አክሲዮን ማህበር አያስተዳድረንም። ጌታችን አንድ ነው፣ ገዣችን አንድ ነው፣ ንጉሳችን አንድ ነው፣ ስታንዳርዳችን አንድ ነው። ይሄ ነው ወንጌል። ሄለ ወንጌል በጣም መፍቀር የለብንም። በጣም ቱማች መፍቀር የለብንም። እንደ እግዚአብሔር ቃል ነው ወይ? እንደ እግዚአብሔር ቃል ነው ወይ? ካልሆነ ጻረ ለማ። ይሄንን ዓለም አትምሰሉ፣ ይልቅስ የእግዚአብሔር ፈቃድ በጎ ፍጹም ደስ የሚያሰኝ ምን ፈት ነው፣ እሱን ምሰሉ። ይሄኛው አይቅረጣችሁ፣ ይሄኛው ይቅረጣችሁ። ለዚህ ህይወት ነው እግዚአብሔር ኮንቲኒውስሊ የጠራን ማለት ኢታ ስሙ የተባረከ ይሁን የዚህን ዓለም መልክ መምሰል እንደሌለብን ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ ይነግረናል ማለት ነው። መምሰል ካለብን ያለ ጥርጥር ታላቅ የሆነውን እግዚአብሔርን የመምሰል ሚስጥር ነው እንዲገባን የሚፈልገው ጳውሎስ ማለት ነው። እንግዲህ ወንድሞች ሆይ ይላል ሰውነታችሁን እግዚአብሔርን ደስ የሚያሰኘውን ሕያው፣ ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ እግዚአብሔር ርኅራኄ እለምናችኋለሁ እርሱም ለአእምሮ የሚመቸው አገልግሎታችሁን ነው ብለው ይናገራል። ከዛን የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይልና ይህን ዓለም አትምሰሉ ይላል። በዓለምና በዓለም ያሉትን አትውደዱ ብሎ ደግሞ ሐዋርያ ቅዱስ ዮሐንስ በዮሐንስ መልእክት ላይ ይነግረናል ማለት ነው። ለምንድን ነው ይሄ ነገር የበዛው መጽሐፍ ቅዱስ ውስጥ? መቅደስ ቅዱስ ቅዱስ ቅዱስ የሚል ነገር የሚበዛው እግዚአብሔር ቅዱስ ስለሆነ ነው። የእግዚአብሔርን ቅድስና መላበስ አለብን። ህይወታችን እግዚአብሔርን ሊያከብሩ ይገባል። ማለት እኛ ደግሞ የእሱ ቤተ መቅደስ ማደሪያ። እግዚአብሔር አሁን በሰው የተሰራ መቅደስ ውስጥ አይኖርም። ስለዚህ ነው ትንቢተ ኢሳያስ ምዕራፍ 66 ላይ ከቁጥራን ጀምሮች እግዚአብሔር ሰው በሰራው ቤት ውስጥ አይኖርም፣ መቅደስ ውስጥ አይኖርም። ነገር ግን ልቡ ወደ ተሰባረ፣ በቃሉን ወደሚንቀጠቀጥ ወደዚያ ሰው መለከታለሁ ይላል። መስዋዕት እግዚአብሔር አይፈልግም ከኛ። አሁን ህይወት ነው የሚፈልገው። የህይወታችን መስዋዕት ሊሆን ይገባልና ጌታችን ጸጋውን ያብዛልን። ዘማሪዎች በጣም መቀደስ አለባቸው የዜማ ዕቃ የሚጫወቱም በጣም መቀደስ አለባቸው። መዝሙሩ ቅዱስ ቅዱስ ነውና፣ ቅዱስ ቅዱስ እንድትሉ ቅዱሳን ሁኑ። አትርከሱ፣ ክፉ ነገር ላይ አትዋሉ። እኛ ከጌታ ነው የምታገናኙ እያለቀስን እየዘመርን እናንተ እንዳትቀልዱ፣ እዚህ ጋር እርስ በርስ እንዳትፎጋገሩ፣ እንትን እንዳትሉ እግዚአብሔር ፊት ነው ያለ ነው እና መዝሙሩ ራሱ አድራሻው እግዚር ስለሆነ ንጽህናን ማተር ያደርጋል፣ ቅድስናን መሰረት ያደርጋል። እግዚአብሔርን መፍራት እየፈራችሁ እንዲህ እንድትዘምር ለእግዚአብሔር ቃል ቦታ ስለዚህ ከሌላ ነገር እየጾምክ ከእግዚር ቃል ጋር በጣም ጊዜ መውሰድ አለባችሁ። እንደገና ደግሞ የአዲስ ኪዳን ዘማሪዎች ሁኑ። አንገት እንደበጠሰ በጥሳለሁ፣ ዛሬም የጠላቴ ይበጠሳል አትበሉ። ተበጥሷል፣ ኦሬዲ ጎልያድ ጭንቅላት ተበጥሷል። የአዲስ ጊደ ክራይስትን ሴንተር አድርጉት። ብለድ በሉን፣ ደሙ ምናምን በሉ፣ መስቀል ምናምን በሉ። እንደዚህ እንድትሉ መዝሙር ጥቅስ ይፈልጋል ትምህርት ስተው ሲማ የምትነኩበት ሰባኪ ካልሄዱና ከፊት ቁጭ ብላችሁ ተማሩ። ስትማሩ ይመጣላችሁ ቃሉ ይመጣል፣ መንፈሱ። ድሮ እንደዚህ ነው እኮ የነበረው። በእውነት ድሮ እኮ እንደዚህ ነው የነበረው። እንደዚህ እንትን ቆይ ልቅጠም ቆይ ልቅጠም። ፒፕሉ ምንድን ነው የሚፈልገው ብለህ እንዴት ትገጥማለህ? ምንድን ሰሞኑን ምንድን ነው ፒፕሉን የነካው ብለህ አንተ እንደዚህ እንትን ይህ እኮ ዘፈን ነው። እንዲህ አልነበርንም። እንዲህ ለእግዚአብሔር ቃል ባድ ሆነን ለተኩላዎች መሸሸጊያነት ምቹ ሆነን አናውቅም። እንደዚህ አውጩን፣ አውራጁን፣ አምጩን፣ ወሳጁን፣ አላፋ አግዳሚውን ተከትለን ሄደን አናውቅም። እንዲህ አልነበርንም። ማንም በመድረኮቻችን የፈለገውን ተናግሮ የወደደውን አድርጎ ሲያሻው ተፍቶ አሊያም ሸንቶ እንዲወርድ አንፈቅድም ነበር። እንዲህ ማንም መንገደኛ ተከትለን ያላመውን ወስደን ያልጣመውን በልተን አናውቅም ነበር። እንዲህ አልነበርንም። እረኛ እንደሌለው መንጋ እንዲህ በምንደኞች ወይም በባለሙያዎች እጅ ገብተን አናውቅም ነበር። በመንፈስ ቅዱስ ስም እንደዚህ ተሸቃቅጦ እንዲህ በቤተ መቅደሱ ርካሽ የሰው ፍላጎት ገበያ ደርቶ አያውቅም ነበር። እንዲህ አልነበርንም። እንደዚህ ያላዋቂው የመሐይምነቱን ግሳት አደባባይ ወጥቶ በኩራት አያስተጋባም ነበር። መጽሐፍ ቅዱስ ጥለን ተጸለየበት የተባለውን ዘይት ተሸክመን አንዞርም ነበር። እንዲህ አልነበርንም። የክርስቶስን ሰባኪ አሳደን፣ ሆዳም፣ ጎፈሬ፣ የቃል እምነት የምኞት ሰባኪ ቀልበን አናውቅም ነበር። ሐሰትን ከእውነት ጋር፣ ተኩሎችን ከበጎች ጋር፣ ቃሉን ከተረት ጋር፣ ዋናው ፍቅር ነው ብለን ቀላቅለን አናውቅም። እንዲህ አልነበርንም። የጴንጤቆስ ጣውያንን ልምምድ ተከትለን ስሜታቸውን አጅበን ቃሉን አሽቀንጥረን ጥለን ምንጭ ፈለቀ ወዳሉን ሁሉ ሮጠን አናውቅም ነበር። እንዲህ የፖለቲካ ካድሬዎች ቤተክርስቲያን አደባባይ ላይ ሲቸበችቡ ለስልጣን መወጣጫ መሰላል ሲያደርጉ ታይቶ አይታወቅም ነበር። እንዲህ አልነበርንም። ባስተምሮህና በልምምድ የማይገናኙትን መንግስት ሲያዳምር መሪዎች እሽ ብለን አንድነን ያሉበት ዘመን አልነበረም። ወንጌላውያን አማኞች በኢትዮጵያ መቶ አመት ሆኖና አለ እያንዳንዳችን እየሆነን ነው። እኔም በአገልግሎት ከሩብ አመት በላይ ሆኖኛል። መቼም ግን እንዲሆነን አናውቅም። እንዲህ አልነበርኩም። ዛሬ ግን ሆኛለሁ። ያ መልካሙን ህይወት፣ የድሮን ፈልጊያለሁ። መጋቢ ተስፋ ይጋቢስ እግዚአብሔር እንግዲህ አዳዲስ ወጣት ጀግኖችን ለወንጌል የሚቆሙ የክርስቶስ ራስ ነት የገባቸው ህይወቱን የሚኖሩ ህይወቱን የሚገልጡ እያስነሳ ስላለ ለእግዚአብሔር እናመሰግናለሁ። ለእግዚአብሔር ሲቆጣ እኛ ማብረን የምንቆጣ እግዚአብሔር ሲነሳ እኛ ማብረን የምንነሳ ለእግዚአብሔር ቃል የምንኖር ሲሪየስ መሆን አለብን። እግዚአብሔር ወንጌል ላይ ማለት ነው ወንጌል ይህም ጨምሮ ስለሆነ ማለት ነው። ትውልድ እየጠፋ ዝም የምልበት ነገር የለኝም። ኬዝ የለኝም። ወንጌል ይህንንም ያካትታል። ኢየሱስን አለማሰደብ ያካትታል። ወንጌል ይህ ተአምራት ስጦታ ብዙ ጊዜ አይሆንም ከተፈጥሮ ህግ ውጭና የሚያስገርም ነገር ማድረግ ማለት ነው። ለምሳሌ ተአምራት ሰማያትን መክፈት ነው። ኤልያስ ኤርትራ ባህርን ማቆም ሊሆን እሳትን የማውረድ ለብዙዎች አይሰጥ። ለምን በቀላሉ ያስታብያል። ጳውሎስ እንደዚህ ያለ ስጦታ አለው። የሴጣን መውጊያ ግን ገጥሞለታል። በመገለጥና በኃይል ብዛት እንዳይታበይ እግዚአብሔር እንደዚህ ያለ አደራረግ ያደርጋል። ለምን ይሄ ስጦታ በጣም አሳሳች ነው። በቀላሉ ያስታብያል። ስጋና ደም ስለሆንን ጌታው ይህንን እሳት ላይ የሚንከባልለውን ከዚህ በፊት ውጡ ስንል አጋንንት ወጥተዋል፣ ይሄኛው ለምን አቃተን አሉት። እንዴት ነው ያቃተን አንተ ኮስ ወጣኸው በጾም ጸሎት ካልሆነ እንዲህ ያለ ወገና ይወጥ ስል ጠይቃት። አጋንንትን የሚያወጣው ጾም ጸሎት ነው። የኢየሱስ ስም የኢየሱስ ስም ከሆነ ሐዋርያቱ ለምን አቃታቸው? ኢየሱስስ ጾም ጸሎት ለምን ጨምሯል? ጾምና በጸሎት ነው ያለው እኮ አጋንቱን ለማውጣት አይደለም፣ እንደዚህ ያለ ተአምር ለማድረግ አንተ በጾም ጸሎት መድከም አለበት፣ ከጌታ ጋር መጠጋት አለበት ያለው ጾም ጸሎት። ክብር ቢገለጥብ ትንሽ ክንፍ ያወጣ ነው የሚመስል ብራዝ ጾም ጸሎት ይዛለ ጴጥሮስ እንጂ አጋንንቱ እኮ ከስሜ በላይ ያዩሉ አይደል? ጸጉራቸው ጎፈሬ ከሆነ አገልጋይ ራቅ። ከማን የተማረው ለወንድ ጸጉሩን በማሳደግ ነው እያለ? ያለ ከማን የተማረው ጴጥሮስ ነው ጳውሎስ ነው? ክብ አድርጎ አራት ማዘን አድርጎ ይመጣ። በቃ ፋሽን ነው ፋሽን ነው። ነገ አንዱ በጎን ካደረገ ያደርጉታል ማለት ነው ወይ? ነገ ይተኮሳል አንዱ ይተኮሱታል። የትኛው መዋሪያ እንደዚህ አይነት ጨዋታ ውስጥ አልነበሩ? አንበሳ ነገ ውል በአንበሳ ልትበላ በምትችልበት ሃይማኖት፣ በሳት ልትቃጠል በምትችልበት ሃይማኖት ውስጥ እንደዚህ አይነት ቀላል ነበር። ስለዚህ አንደኛኛ ሃይማኖታችን ከነዚህ ሰዎች ጋር አንድ አይደለም እንድታውቁልን ወገድ ወለ እኛ ከኦርቶዶክሶች ጋር ያለንን ልዩነት ብቆጥርልን ሶስቶም አራት አይሞላል። የኢየሱስ አማላጅነት ነው እና ንብ ካሉ መጻፋቸውን እንደሚያማልድ እነሱ ሊያውቁ ይችላል። ቢያንስ በአህድ ወልድ ከጊዜ ነው ኢየሱስ ብሎ ብዙ ልዩነት የለም አለ የኢየሱስ አማላጅነት መዳን በጸጋና በእምነትም እሱንም መምሮቻቸው ሲያስተምሩ እየሰማን ነው። እኛም በስራችን እንድናለን አላልንም እያሉ ብዙ እኮ ብትቆጥረው እኮ ሰባት አይሞላም። ይሄ እኮ የእብዶቹ ቡድን ልዩነታችን መቶ ሊደርስ ነው። ታዲያ እንደውም እዚህ ጋር ኦርቶዶክሱ ይቀርባል እ ወዚህ እንትሉ ሌላው ምንድነው ትራዲሽናል ሉተራን ምናም በጣም እኮ ጤና የእነዚኞቹ የጎረምሶቹ የወጣቶቹ በየጣራ ሚሮጡት ኮንፈረንስ ብለው ሰው ላይ እየተሯሯጡ እያሯሯጡ አንዱ አንዱን እያሯሯጠ ጩኸት በጩኸት የሚሆንበት፣ ይሄ የእግዚአብሔር ቤት ነው አይደለም፣ የዱርዬ ቤት እንኳን ነው እማያዝ ነው። ግን እዛ ቦታ ላይ የምትገኙ ሰዎች አለ መልእክት ነገረኝ የምትሉ አላቸው። ስለዚህ ተኪያ በሃይማኖትም አንድ አይደለንም እነሱ በሚገኙበት በእነሱ ጉባኤም ክብራችን አትተባበር። ሌላ ሃይማኖት ነው፣ በአድምነት ነው፣ እንግዳምነት ነው፣ መናፍቅነት ነው፣ ኑፋቄ ነው። ተጠንቀቋቸው። በስልክ እየደወለ በዚህ አካውንት አስገብ የሚል የእግዚአብሔር አገልጋይ አይደለም። ሶስት ትንቢት ሲናገር አንዱ በአጋጣሚ ስለገጠመለት የእግዚአብሔር ሰው ነው እንዳቲ። ክርስትና ጽድት ያለ ብቸኛ የሰማ ሃይማኖት ነው፣ የአብ ሃይማኖት ነው። ሃይማኖቴን ብሎ ራእይ ላይ ተናገረለት። የዚህ ቅዱስ አምላክ የዚህ ኃያል አምላክ ሃይማኖት እንደዚህ አይነት ጎረምሶች ገብተው ቢዝነስ የሚሰሩበት አይደለም። እነዚህ ሰዎች ተደራጅተው ሙያ ውስጥ መግባት ነው ያለባቸው፣ ወይ ወደሆነ ነገር መሰማራት ነው ያለባቸው። ነገ በወንጌላውያን አብያተ ክርስቲያናት ላይ መከራና ስደት የሚያመጡ ናቸው እነዚህ። እግዚአብሔር ቀኑን ክፉ አያድርግብን፣ አገሩን ሰላም ያደርግልን፣ ሁሉን ነገር በስርዓት በቁጥጥር ያደርግልን፣ በጸጥታ በዝግታ መኖር እንድንችል። አጉል ዘመን ጠባብ ዘመን ክፉ ዘመን ቢመጣ እነዚህ አይነት ሰዎች ያስበሉናል ያስበሉናል። ሁሉም እያሯሯጠ እንደነሱ እየቆጠረ ነው ሁላችንን የሚያሯሩጠን የሚያከብረን ሚፈራን የለ። እና ወደ እነሱ እንዳትተባበሩ አትሂዱ። የፈለገ ነገር ቢሏቸው አምስት ሳንቲም አትውስጡ። ሌቦች ናቸው። የጌታ ጸጋ ይብዛል። እንግዲህ ለሁላችን እንድናስተውል ጌታ ይርዳን። የበለጠ በጣም የሚገርም ደግሞ ግብረ ሰዶማዊን በቸርች ተመልከቱ። ግብረ ሰዶማዊነት ወይም ሆሞሴክሹዋሊቲ ቸርች ውስጥ አለው። ያለ እዚህ ልምምድ ውስጥ ያሉ አገልጋዮች አሉ ዘማሪዎች ጭራሽ የሚያገለግሉ ማለት ያጋጥሙናል። ያስደነግጣል፣ ሾክ ነው። መታረቅ በጣም ከባድ ነው። ስለዚህ እነዚህ ሰዎች እንክፋቸው ያንገፋቸውም። አንዳንዱ ያደርጋልም ይደረጋልም። ደግሞ በጣም ያሳዝናሉ። እስፔሻሊ ወንዶቹ ያሉበት ሁኔታ ከወር ወር ዲያፐር አድርገው ነው ቸርች ውስጥ ይህን ያህል ብዙ ሆኖ ነው ወይ? በጣም በዚህ ላይ ይላል። አንዳንድ እኛ ሀገር ደግሞ ታውቃለህ ክፉ ነገር ይባዛል፣ በጎ ነገር ነው የማይባዛው። ክፉ ነገር ይባዛል፣ እርሾ ነው። ግን ደግሞ ቁጡ አሳሳቢ በሆነ መንገድ እየጨመረ ነው የመጣው። እንዲያውም አንዳንድ ትግሎችም ወደፊት ለማድረግ እቅድም ያላቸው ይመስላል። አሁን ደግሞ ስጋት እየሆነ ያመጣው ወንድ ልጅዬ ወንድ እንዳያገባብኝ፣ ሴት ልጅዬ ሴት እንዳታገባብኝ እግዚአብሔር አንዳንድ ወላጆች ይነግሩኛል። በቀጥ እግዚአብሔር ሆይ ብዬ የጸለይኩ ነው። ጸልይልን፣ ወንድ ልጅ ሴት እንዲያገባ፣ ሴት ልጅ ወንድ እንድታገባ። ያኛው ስጋት ቀርቶ የባሰ ስጋት መጥቷል። ለመስማት ራሱ ይዘገንናል። ግን ደግሞ ቤታችን ቤተክርስቲያን ውስጥ ይሄ ነገር ገብተዋል። አሁን አንተ ምን ታውቃለህ ብለው የሚያስፈራሩ ሰዎች ናቸው። ከቤተክርስቲያን ስወጣ እኔ ሸኘኝ ብሎ የገባ መኪናዬ ውስጥ መኪናዬ ውስጥ ያዘኝ ብሎ አንገቴን ማሻሸት ጀመረ እኔ እኔ ሰብኬው እኔ ሰብኬው አሌሉ ያ ምናምን ብዬ ወጥቼ ከደፈረኝ ስንቱ ወጣት አልቋል። ኳይሮ አካባቢ ላይ ሁለት ሚስት፣ ሶስት ሚስት ዘማሪው አራት ሚስት ሰባቲው ከአሜሪካ ከካናዳ ከአውስትራሊያ ያለው እና ማለት ስልካችን ሰባት ስምንት ሲም ምናምን በቃ ለአጋንንታዊ አሰራር ራሳችን አሳልፈን የሰጠንበት ጊዜ ነው። ዞሮ ዞሮ ቅምጥነቱ ለሽሮና ለበርበሬ እኮ አይደለም በ በቃ ላልጋ ሌላ ምንም አላማ የለውም። አገልጋይ ነን የሚሉ በማሳጅ ቤት ማሳጅ ቤት ነኝ የሻወር ነው ሳሙና ልወስድ ነው ብለው ሳሙና ተደርገው ነው የሚመጡት። ያሁን ይህን ስናወራ አንዳንድ ሰዎች ስላልገባው ነው፣ ኧረ ስንት ነገር አለ አላየውም። እሱ ገና ፓስተር ስለሆነ ነው በዛ የሚገኝ ጥቅም ካለ ከአጋንንታዊ ዓለም የሚገኝ ጥቅም ብቻ፣ እሱ ደግሞ ሞት። የፓስተሮቹን ሚስቶች ዘማሪዎች ናቸው መስኮበል፣ የዘማሪዎቹን ሚስቶች ነቢያትን መስኮበል፣ በጣም ነው የሚደንቀውና ያስፈራል። ያስፈራል ወገኖች የክርስቶስ ቤተክርስቲያን በዚህ መልኩ ማየት ያለፊት መጨማደድ ያለ ነውር እያለ የሚጠብቃት ጌታ በዚህ ዘመን በዚህ መልኩ ትገኛለች ማለት ነው። እጅግም ያስፈራል። እስኪ ይህንንም መልዕክት አብረን አያይዘን እናዳምጠዋለን። እስከ መጨረሻው ተመልከቱት። ብልግና የምትሳደቡ ዱርዬዎች ሌባ መንፈስ ማናቸውንም አልፈራም። የስድስት ስልሳ ስድስት አባል የሆናችሁ ነቢያቶች አላችሁ አላችሁ። ኤልዛቤል የተኛችሁበት ሴቶች ኤልዛቤል ያለችባችሁ ሴቶች ኢየሱስ እኮ ከውስጥ ሰለ ጠፋን። ብዙዎቻችሁ እየተሞካከሽ ውስጥ ግን ባዶ ዜሮ። አሁን የዘመኑ ክርስቲያኖች የምትፈልጉት ሀሰተኛ ነቢያቶችን። ለምን ተለኩ? ወይኔ እኔ እኮ እንደ አንተ የምታመልከው እሱን ነዋ። አመጠ እሱን ነዋ እያመለካችሁ ያላችሁ ብዙ ክርስቲያኖች ሀሰተኛ ነቢያቶችን ነው። ወደ ይ ሄዳችሁ ነው እግዚአብሔር አዘናባችሁ። አሁን እኮ እዚህ ኢትዮጵያ ውስጥ ቤርግ እና ቢራ የቀረበት ብዙ እኮ አዳራሾች እሞ፣ ስናገር የምትረነግጡ የምትናደዱ ካላችሁ አጋንንት ውስጣችሁ ስላለ በውስጥ መስመር ላይ ደውሉልኝ፣ እጸልይላችኋል። ጮ ይወጣ የምንዝርና መንፈስ በውስጣችኋል ድንግጥ የምትለ አላችሁ። ገና ስታዩ ፍርሃት የሚወጣ መንፈስ ስላለባችሁ የእግዚአብሔርን ጽድቅ ስናገር ብስጭት ድንቅጥ፣ ገና አይነ ስታዩ የሚያንቀጠቅጣቸው አጋንንት ውስጥ ስላለ ነው። አጮዬ ነው የማስወጣው ዝሙት ስላለብሽ ዝሙት ያለባቸው ሰዎችና ሌሎች እኔን አይወዱኝም አስመሳች ብ ስለ ጽድቅ እውነት እናገራለሁ። ምንም ነገር ሆነ ምንም ወንጌልን ነው የምሰብከው። ለብዙዎቻችሁ መድረክ እንደ ሞተ እንደ ጥንብ ስጋ ይገማል። የጥንብ ስጋም ጥንብ ጥንብ ስጋ ይላ፣ በጣም ይገማል ይለኛል፣ የጌታ መንፈስ አልጠጋም ይለኛል። ኤልዛቤል ተቀልባ የተኘችበት ብዙ መድረኮች፣ ሌቦች፣ አጭመርባሪዎች፣ አስመሳዮች፣ ሌባ ወናባጆች ተኳኩለች እዚህ እንደዚህ ተወጣጥረሽ ተወጫለሽ፣ እየዘሞች እየጎለሞች ስማለኝ፣ እንደዚህ ያለኝ እግዚአብሔር የፈተና መንገድ ውለበለሽ እያመጣብሽ። የእግዚአብሔር አፍ ነኝ። ዮሐንስ የለም እኔ ነኝ ዮሐንስ። ጳውሎስ የለም አሁን ጳውሎስ እኔ ነኝ። ሄራር ግላይካር ለሰዎች ድረስ። አዎ ጳውሎስ የለም አሁን ግን እንደ ጳውሎስ ቀብቶኛል እግዚአብሔር፣ እንደ ጳውሎስ በወንጌል ስም የምትነግዱ ቤታችሁን ለመስራት እንጂ የእግዚአብሔርን ቤት ለመስራት አይደለም የተነሳችሁት፣ ስጋችሁን ለመቀለብ እንጂ ለእግዚአብሔር ሕዝብ ራርታችሁ የታል? ደቀ መዛሙርት ያፈራችሁት? እውነተኛ የቤተ ክርስቲያን መሪ ደቀ መዛሙርቶች አሉት። አመፀኛ ደቀ መዛሙርት የምታፈሩ የሐሰትን ትምህርት ከውስጣችሁ የምታመነጩ አስመሳይ ወንበዴዎች

የመጀመሪያ መኪና እንዴት ነው የገዛኸው? በተአምር ነው። በመጀመሪያ ቤት እንዴት ነው የሠራሁት? በተአምር እሱ እንደዚህ ብሎ የሚናገረው ዘይት እየሸጠ ከምዕመኑ መባና አስራት ብሎ ገንዘብ እየሰበሰበ ከዩቲዩብ ገቢ እያገኘ በሱ ትምህርት የደነዘዙ ሰዎች በሚሰጡት ገንዘብ ሀብታም ሆኖ ነው። ከዛም ባሰ ሲል የታምር ገንዘብ ወይም ሚራክል መን ያለ እያለ ሆዳቸውን በተስፋ ይሞላል። ታዲያ ይህን ያመንም ሰው ሰርቼ መለወጥ ማልችል ከሆነ ነቢያት የተባሉ ሰዎች ጋር ሊሄድና ላጸልይ ወደ ማለት ይገባል። ሁሌም እነሱ ጋር ይሄዳል ይሸጡታል ብለው የሚሸጡትንም ነገሮች ይገዟቸዋል፣ ለእነሱ መገበር ይጀምራሉ። ስሙት አሁንም እኔ በጴንጤ ሁሌ የምናደደው ሰው ጠንቋይ ቤት ሄዶ ሀብታም ይሆናል ብሎ ያምናል፣ ነብይ ጋር መጥቶ ሀብታም ይሆናል ብሎ ግን አምንም። ወዳጆቼ ሀይሌ ገብረ ስላሴ እንቅልፍ አጥቶ ዳገት ቁልቁለት ወርዶ ለፍቶ ባገኘው ውጤት ነው አሁን ሀብታም የሆነው። ሳሙኤል ታፈሰ፣ በላይነህ ክንዴ፣ ቡዛየው ታደለ፣ ሌሎች ለሀገር እየጠቀሙ ያሉ ባለ ሀብቶች ሰርተው ነው እዚ የደረሱት። ሰርቶ መለወጥ ይቻላል። ፈጣሪ እጅ የሰጠን ጊዜ የሰጠን እውቀት የሰጠን ሰርተን እንድንለወጥ ነው። ስንሰራ ደግሞ ጨምሮ ይሰጠናል በዚህ ትምህርት የምታምኑ ሰዎች ህይወታችሁን ተመልከቱ አሁን ላይ ለምን የምትፈልጉትን ኑሮ አትኖሩትም የነሱ ባሪያ ሆናችሁ ለነሱ እንድትገብሩ ከሚያደርጉ ትምህርቶች ሽሹ በብልሃትን ነው ድንቅ መልእክት ነው ለሚያስተውል ሰው እንግዲህ ተቃዋሚ የሆናችሁ አብዛኞቻችሁ ተሰደቡኛላችሁ ኒው ቪዲዮዎች እንዳይደርሱ ለብዙዎች ታረጋላችሁ ሆኖ ይሄን አገልግሎት ያሰለቻላውቃሉ ድካማላውቃሉ እጅግ በጣም ብዙ ነገር ኔ ፈጅብኛል ኤነርጂ ፈጅብኛል አውቃለሁ ከኔ ጋ ደግሞ የተተባበሩ የክርስቶስ ወንጌል የገባችሁ ለዚህ ወንጌል የምትቀኑ ሰዎች እንዳላችሁ ብዙዎችን አይቻለሁ በኮሜንት ስፔሻል የምታበረጡኝ እህቶች በእውነት ዘመናችሁ ይባረክ የክርስቶስ መንፈስ በውስጣችሁ ስላለ ደንብ ዲዘርን ማድረግ ስለምችኑ ስለምታይሆኑ አጥርታችሁ ሌሎችም አጥርተው እንዲያው ጸሎቴ ነው በርግጥ ግን ደግሞ ያደክማል እባካችሁ እንጸልይላቸው ማስተዋል አቅቷቸው ነው የሚሳደቡት እንጂ በእርግጠኝነት የነዚህ ደጋፊ ሆነው የሚነሳ የእግዚአብሔርን ቃል ስለማያ እነዚህ አሳቾች ናቸው። እነዚህ ምንም ከንቱ ናቸው። ምክንያቱም የከንቱ ከንቱ ነው። ከምድራዊ ነገር የሚሰብክ ምድራዊ ነገር ሁሉ አላፊ ነው። እግዚአብሔር ቃሉ ቀሚያልፍ ሰማይና ምድር ቢያልፍ ይሻላል ያለ ያለ አምላክ አሉ ይፈጸም ዘንድ ግዴታ ነው፣ ግድ ነው፣ የግድ ነው። ስለዚህ አንድ ነገር ላሳውቃችሁ ወዳለሁ። ጌታችን ሊመጣ በደጅ ነው ነውና እንንቃ። ጌታችን በጣም በደጅ ነው። ቀኑ ቅርብ ነው። ሰዓቲቱ ቅርብ ናት። ጌታ ደግሞ ከበፊት ይልቅ አሁን መዳናችን ወደኛ እየመጣ ቀርቧል። ሮሜ 13 10 ላይ አውሬ ቅዱስ ጳውሎስ ይናገራል። ወደኛ ቀርቧል፣ አሁን መዳናችን ሰው ከበፊት ይልቅ እንድንተጋ ወደ እግዚአብሔር ቃል እግዚአብሔር ቃል እንድንመለስ ጌታ ይርዳ። ኢየሱስ ክርስቶስ የእግዚአብሔር ልጅ ይመጣል። ማራናታ